ውድ ተከታታዮቻችን የዛሬውን ወሬዎቻችንን ዋና ዋና ዜናዎቹን በማስቀደም እንጀምራለን። በፍልስጤም ድጋፏ ከአሜሪካ ትባረራለች የተባለችው የኮሎምቢያ ዩኒቨርሲቲ ተማሪ ትራንፕን ከሰሰች። የደቡብ ሱዳን ምክትል ፕሬዚዳንት ሪክ ማቻር በቁም እስር ላይ መሆናቸውን ፓርቲያቸው አስታወቀ። የሱዳን ጦር ካርቱምን ሙሉ በሙሉ መቆጣጠሩን ገለጸ። ቻይና በቲክቶክ ሽያጭ ላይ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 ገና በሰባት ዓመቷ ወደ አሜሪካ የመጣችውና በፍልስጤም የድጋፍ ሰልፍ ላይ በመሳተፏ ከሀገር ለማባረር ባለሥልጣናቱ ሞክረዋል ያለችው የኮሎምቢያ ዩኒቨርሲቲ ተማሪ የትራምፕን አስተዳደር ከሰሰች። በአሜሪካ ቋሚ ነዋሪ የሆነችው የደቡብ ኮሪያዋ ተወላጅ የ21 ዓመቷ ዩንሴዮ ቹንግ የኢሚግሬሽን ባለሥልጣናት የመኝታ ክፍሏን ጨምሮ በተለያዩ የኮሎምቢያ ተቋማት ፍተሻ አካሂደዋል ብላለች። ተማሪዋ በትራምፕ አስተዳደር ላይ ያቀረበችው ክስ ሕገ መንግስታዊ መብቶቿን በማጣቀስ በቁጥጥር ስር እንዳትውልና ከሀገር እንዳትባረር ማገደን ነው። በኮሎምቢያ ዩኒቨርሲቲ ባለሥልጣናትና የፍልስጤም ደጋፊ ተማሪዎች መካከል የተካሄዱ ድርድሮችን ያሸማግለው ታዋቂው የኮሎምቢያ ዩኒቨርሲቲና የፍልስጤም ደጋፊ ማሙድ ካሊድ በትራምፕ አስተዳደር መታሰሩን ተከትሎ ነው ይህ ክስ የቀረበው። ዩኒሴኦ እስራኤል በጋዛ ላይ የምታደርገውን ጦርነት በመቃወም በኮሎምቢያ ካምፓስ በተደረጉ ሰልፎች ላይ መሳተፏን የገለጹት ጠበቆቿ እንደ ማህሙድ ያለ ትልቅ ሚና ተጫውታ እንደሆነም ያሉት ነገር የለም። የሀገር ውስጥ ደህንነት ዲፓርትመንት በበኩሉ ዩኒሴኦ በአቅራቢያዋ በሚገኘው ባርናርድ ኮሌጅ ከፍልስጤም ድጋፍ ጋር በተያያዘ የተባረረን ተማሪ ተቃውማ ለእስር ትሰማርታለች ማለቱን የአሜሪካ መገናኛ ብዙሃን ዘግበዋል። ተማሪዋ የካቲት መገባደጃ ላይ በነበረ የተቃውሞ ሰልፍ ላይ መሳተፏን ተከትሎ የትራምፕ አስተዳደር ባለስልጣናት ለማሰር እንዲሁም ለማባረር ጥረት መጀመራቸውን ክሱ ያትታል። ከዚያም አይስ የተባለው የሚጠራ የአሜሪካ የኢሚግሬሽንና ጉምሩክ መስሪያ ቤት ባለስልጣናት የፈረሙበት የስር ማዘዣን የያዙ ወኪሎች ወላጆቿ ቤት ድረስ እንደሄዱ ተጠቅሷል። ክሱ በተጨማሪ ከሀገር ሊባረር ነው የተባለው የኮርኔል ዩኒቨርሲቲ የዶክትሬት ተማሪ ሞሞዴ ታኡል እና ቪዛው የተሰረዘው የኮሎምቢያ ዩኒቨርሲቲ ተማሪ ራንጃኒ ስሪ ሺቫንዛ ይጠቀሳል። የፍልስጤም ደጋፊ ተማሪዎች እስራኤል በጋዛ ላይ የምታደርገውን የዘር ጭፍጨፋ በጦር መሳሪያና በሌሎች ነገሮች እያገዙ ነው ካሏቸው ኩባንያዎችም ጋር የንግድ ሽርክናቸውን ዩኒቨርሲቲዎቹ እንዲያቆሙ እየጠየቁ ይገኛሉ። እስራኤል በጋዛ በሚገኙ ፍልስጤማውያን ላይ የዘር ጭፍጨፋ እየፈጸመች ነው የሚለው የሚለውን አትቀበልም። ትራምፕ በእነዚህ ተቃውሞዎች ላይ የሚሳተፉ አሜሪካውያን ተማሪዎች እንደሚባረሩ አስጠንቅቀዋል። ማህሙድ በኢሚግሬሽን ባለሥልጣናት የታስረው ፕሬዚዳንት ዶናልድ ትራምፕ አሜሪካዊ ባልሆነ ተግባራት ይሳተፋሉ ያሏቸውን ተማሪዎች ላይ እርምጃ ለመውሰድ ቃል መግባታቸውን ተከትሎ ነው። ማህሙድ ምንም አይነት የወንጀል ክስ ያልተመሰከረበት ሲሆን እስሩን አገር አቀፍ ተቃውሞን አስነስቷል። የማህሙድ ባለቤት የአሜሪካ ዜጋ ስትሆን የስምንት ወር ነፍሰ ጡር ነች። በጋዛ ያሉ ፍልስጤማውያንን መደገፉ እና እስራኤል የምትሰጠውን ድጋፍ በመቃወም ሀሳቡን በነፃ የመግለጽ መብቱን ተጠቅመዋል ሲሉ ጠበቃው ተከራክረዋል። መንግስት በተማሪዎች ላይ ግልጽ ጭቆናና ፖለቲካዊ ንግግሮቻቸውን እያፈለ ነው ሲሉም ከሰዋል። ይህ ደቡብ ሱዳን ፕሬዝዳንት ሳልቫኪር የረጅም ጊዜ ተቀናቃኝ የሆኑት የአገሪቱ ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር በቁም እስር ላይ እንደሚገኙ ፓርቲያቸው አስታወቀ። በሀገሪቱ የመከላከያ ሚኒስትርና ከፍተኛ የደህንነት ኃላፊዎች የተመራ ቡድን ትናንት ረቡዕ በዋና ከተማዋ ጁባ ወደሚገኘው የሪክ ማቻር መኖሪያ ቤት መግባቱን እና የምክትል ፕሬዝዳንቱን ጠባቂዎች ትጥቅ ማስፈታቱን የተቃዋሚው የሱዳን ህዝቦች ነፃነት እንቅስቃሴ ተቃዋሚ ሱዳን ፒፕልስ ሊበሬሽን ሙቭመንት ኢን ኦፕሽናልስ ፓርቲ ገልጿል። እንደ እውነቱ ከሆነ ዶክተር ማቻር በቁም እስር ላይ ነው ነገር ግን መጀመሪያ ላይ የደህንነት ኃላፊዎች ሊወስዱት ሞክረው ነበር ሲሉ የፓርቲው ውጭ ግንኙነት ኮሚቴ ሊቀመንበር ሪዝ ሟች ታንክ ተናግረዋል። የሀገሪቱ መንግስት እስካሁን ድረስ በጉዳዩ ላይ ያለው ነገር የለም። ባለፉት ሳምንታት በሪክ ማቻር እና በፕሬዚዳንቱ ሳልቫኪር መካከል ያለው ግጭት እየተካረረ መምጣቱን ተከትሎ የተባበሩት መንግስታት ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ መሆኗን በመግለጽ አስጠንቅቆ ነበረ። በሁለቱ መሪዎች ለአምስት ዓመት የተካሄደውን እና አራት መቶ ሺህ ገደማ ሰዎችን የገደለውን የእርስ በርስ ጦርነት ለማቆም የተስማሙት ናሴ 20 10 ዓመተ ምህረት ነበረ። ይህኑ እንጂ ባለፉት ሰባት ዓመታት በተፈጠሩት ብሔር ተኮር ውጥረቶች እና አልፎ አልፎ በሚከሰቱ ግጭቶች ምክንያት ግንኙነታቸው እየሻከረ መጥቷል። ሪክ ማቻር ፓርቲ ምክትል ፕሬዚዳንቱ የታሰሩት የደቡብ ሱዳን የአገር ውስጥ ጉዳዮች ሚኒስትር ከሆኑት ከባለቤታቸው አንጀሊና ቴኒ ጋር እንደሆነ ገልጿል። ታንግ ባወጡት መግለጫ ግልጽ ባልሆኑ ክሶች የእስር ማዘዣ ተሰጥቶታል ብለዋል። ድርጊቱንም ግልጽ የህገ መንግሥትና የተሻሻለው የሰላም ስምምነት ጥሰት በማለት ጠርተውታል። አክለውም የተቀዳሚ ምክትል ፕሬዚዳንቱ ሂደቱን ያልጠበቀ እስር የህግ የበላይነትን የሚሸረሽርና የሀገሪቱን መረጋጋት ስጋት ላይ የሚጥል ነው ብለዋል። የሬክ ማቻል እስር መዘገቡን ተከትሎ በደቡብ ሱዳን የሚገኘው የተባበሩት መንግሥታት ተልዕኮ ሀገሪቱ ወደ ጦርነት የምትመለስ ከሆነ ባለፉት ሰባት አመታት በብዙ ልፋት የተገኙ ውጤቶችን የማጣት ስጋት ላይ እንደምትወድቅ አስጠንቅቋል። ለኮው ረቡዕ በወጣው መግለጫ ዛሬ ምሽት የአገሪቱ አመራሮች ወደ ሰፊ ግጭት ለመመለስ ጫፍ ላይ ቆመዋል ብለዋል። የሃያ አስሩ ስምምነትን መጣስ ደቡብ ሱዳንን ማውደም ብቻ ሳይሆን ቀጠናው ላይ ተጽዕኖ ያመጣል ሲልም አክሏል። የብሪታንያና አሜሪካ ኤምባሲዎች የዲፕሎማቲክ ሰራተኞቻቸውን ቁጥር የቀነሱ ሲሆን ዜጎቻቸውን አገሪቱን ለቀው እንዲወጡ አሳስበዋል። የኖርዌይ እና ጀርመን ኤምባሲዎች በበኩላቸው በጁባ ያላቸውን ስራ አቋርጠዋል። ለአገሪቱ ውጥረት የተባባሰ በነዳጅ ሀብት በበለ የተፈጸገው የላይኛው ናይል ግዛት በምትገኘው ሰሜናዊዋ ከተማ ናስር ለሁለት ቀናት ተቀናቃኝ ፖለቲከኞች ታማኝ የሆኑ ኃይሎች ግጭት ውስጥ መግባታቸውን ተከትሎ ነው። የሱዳን ጦር ኃይሎች አዛዥ አብዱልፈታህ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነፃ ናት ሲሉ አወጁ። ጀነራል አብዱልፈታህ አልቡርሃን ጦሩ በካርቱም የሚገኘውን የሀገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራው የደረሱ ሲሆን ፕሬዚዳንታዊ ቤተ መንግሥቱንም ጎብኝተዋል። ፕሬዚዳንቱ በስፍራው እንደደረሱ ደስታቸውን በሚገልጹ የአገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማዋ ከፈጣን ደራሽ ኃይሉ አማጽያን እጅ ነፃ መውጣቷንም አውጀዋል። ካርቱም ለህፃናት አብቅቷል ሲሉ ተናግረዋል። ጦርነቱ ከጀመረ ሁለት ዓመት ወዲህ ቡርሃን በፕሬዚዳንቱ ቤተ መንግሥት ሲገኙ ይህ የመጀመሪያቸው እንደሆነ ይታመናል። የእርስ በርስ ጦርነቱ እንደጀመረ የፈጥኖ ድራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን፣ በሀገሪቱ ጦር የሚመራው መንግስት መቀመጫውን በቀይ ባህር ወደሚገኘው ፓርት ሱዳን ለማዞር ተገዷል። ቀደም ሲል እንደ የጦር አዛዡ ወታደሮቻቸው የአየር ማረፊያውን ሙሉ በሙሉ እንደተቆጣጠሩና የቀራቸው በየስፍራው የተንጠባጠቡትን የፈጥኖ ድራሽ ሰራዊት ተዋጊዎችን ማጽዳት እንደሆነ ለቢቢሲ ተናግረው ነበረ። አርብ ዕለት የሀገሪቱ ጦር የፕሬዝዳንቱን ቤተ መንግስት በድጋሚ ከተቆጣጠረና በፈጥኖ ድራሽ ኃይሉ ስር የነበሩ ሌሎች የመንግስት ተቋማትን ካስለቀቀ በኋላ በከተማዋ ያለውን ኃይል እያጠናከረ መጥቷል። ጦርነቱ እንደ አውሮፓውያን አቆጣጠር በሚያዚያ 2003 ከተጀመረ ወዲህ የፈጥኖ ደራሽ ኃይሉ የዋና ከተማዋ ካርቱምን አብዛኛውን ክፍል ተቆጣጥሮ ነበረ። በእርስ በርስ ጦርነቱ በአጠቃላይ በመቶ 100 ሺዎች የሚቆጠሩ ሲገደዱ ሚሊዮኖች ደግሞ ቤት ንብረታቸውን ጥለው ለመሰደድ ተገድደዋል። በሰራዊቱ የተለቀቀውና በሰው አልባ አውሮፕላን የተነሳው ተንቀሳቃሽ ምስል ሰዎች በግድቡ ላይ ባለው ድልድይ ሲያቋርጡ ያሳያል። ቢቢሲ የሚያቋርጡት እነማን እንደመሆኑ ማረጋገጥ ባይችልም ወታደራዊ ኃይሉ ግን የፈጥኖ ደራሽ ኃይሉ ተዋጊዎች ካርቱምን ለቀው ሲሸሹ እንደሚያሳይ ተናግረዋል። በማህበራዊ ሚዲያ ላይ የተለቀቁት ቪዲዮዎች በማዕከላዊ ካርቱም የሚኖሩ አንዳንድ ሰዎች የፈጥኖ ደራሽ ኃይሉ አገዛዝ አብቅቶ የሀገሪቱ ጦር ሰራዊት ወደ ከተማዋ መግባቱ የፈጠረባቸውን ደስታ ሲገልጹ ያሳያሉ። ከተማዋን ለቀው መውጣት ያልፈለጉ ወይም ያልቻሉ ነዋሪዎች በፈጥኖ ደራሽ አማጽያን ኃይሎች የጅምላ ዝርፊያ እንደተፈጸመባቸው ሪፖርት ተደርጓል። የካርቱም ገበያዎች በመዘረፋቸውና በሁለቱ ተዋጊዎች እርዳታ እንዳይገባ በመከልከሉ የተነሳ የተባበሩት መንግስታት፣ ረሃብ እንደተቃረበ ነው ካለባቸው የአገሪቱ አካባቢዎች አንዷ ናት። የመብት ተሟጋቾች በከተማዋ የተፈጸሙ ፆታዊና ሌሎች ጥቃቶችን ሰንደዋል። የፈጥኖ ደራሽ ኃይሉ እና ጦር ሰራዊቱ ያለየለት የሲቪል መኖሪያዎችን ላይ ድብደባ ፈጽመዋል በማለት ተከሰዋል። በዚህ ሳምንት መጀመሪያ ላይ የአገሪቱ አየር ኃይል በገበያ ላይ በፈጸመው ድብደባ በርካቶች መሞታቸውን የአይን ማኞች ተናግረዋል። ካርቱምን መልሶ መያዝ ለሰራዊቱ ትልቅ ስኬት ሲሆን በጦርነት ውስጥ ስልታዊ ጥቅም ሊሰጠው ይችላል ተብሏል። የፈጥኖ ደራሽ ኃይሉ አሁንም በምዕራብ ሱዳን የሚገኘውን ሁሉንም የዳርፉር ክልል የሚቆጣጠር ሲሆን በሀገሪቱ የሚካሄደው የእርስ በርስ ጦርነት ገና አልተጠናቀቀም። ሁለቱም ተዋጊ ወገኖች በውጭ ኃይሎች የሚደገፉ ሲሆን የጦር መሳሪያ ከተለያዩ አቅጣጫዎች በገፍ ይገባል። በሀገሪቱ ዘላቂ ሰላም ለማስፈን የሚደረገው ዓለም አቀፍ ጥረት እስካሁን አልተሳካም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በባይት ዳንስ ባለቤትነት የተያዘው ቲክቶክን ለመሸጥ ከስምምነት ለመድረስ ለቻይና ቅናሽ ሊያደርጉ እንደሚችሉ ተናገሩ። ትራምፕ ቻይናዊ ያልሆኑ ገዢዎችን ለማግኘት በሚል መጋቢት 27 2017 ዓ ም ድረስ ተቀምጦ የነበረውን ቀነ ገደብ ለማራዘም ፈቃደኛ መሆናቸውንም ተናግረዋል። ፕሬዚዳንቱ ወደ ስልጣን እንደመጡ በጆ ባይደን አስተዳደር ቲክቶክን ለማገድ ወጥቶ የነበረው ሕግ ተግባራዊነቱ እንዲዘገይ አድርገው ነበረ። እንደ አውሮፓውያኑ አቆጣጠር በ2024 የጸደቀው ሕግ በብሔራዊ ደህንነት ስጋቶችን በመጥቀስ የቲክቶክ ባለቤትነት በሽያጭ ወደ ሌሎች እንዲተላለፍ ወይም እንዲታገድ ሲል መወሰኑ ይታወሳል። ትራምፕ ረቡዕ ለጋዜጠኞች እንደተናገሩት ከቲክቶክ ጋር በተያያዘ ቻይና በዚህ ውስጥ ሚና መጫወት ይኖርባታል። ተሳትፏ በማጽደቅ ነው የሚሆነው። ያንን ያደርጋሉ ብዬ አስባለሁ ብለዋል። ምናልባት ታሪፍ ላይ ቅናሽ ቅነሳ ከሆነ ወይም ከስምምነት ላይ እንዲደርሱ ቅናሹ እናደርጋለን ሲሉ አክለዋል። ትራምፕ መጋቢት 27 2017 ዓ.ም ቢያንስ የስምምነቱ ዝርዝር ሁኔታ ላይ ይደርሳል ብለው እንደሚጠብቁ ተናግረዋል። ዶናልድ ትራምፕ ይህንን ያሉት ወደ አሜሪካ በሚገቡ ሁሉም የመኪና መለዋወጫዎች ላይ የ25 በመቶ አዲስ ታሪፍ ከጣሉ በኋላ ነው። ቢቢሲ ቲክቶክን እና በዋሽንግተን የሚገኘውን የቻይና ኤምባሲ በጉዳዩ ላይ ያላቸውን አስተያየት የጠየቀ ቢሆንም ምላሽ አላገኘም። በ10 ቢሊዮን ዶላሮች የሚገመተውን ቲክቶክን ለመሸጥ ስምምነት ላይ ለመድረስ ትልቁ ተግዳሮት የቤጂንግ ይሁንታ ማግኘት ነው። ትራምፕ ከዚህ ቀደም በድርድር ለማሸነፍ ታሪፍን እንደ ማስፈራሪያ ተጠቅመው ያውቃሉ። ፕሬዚዳንቱ በጥር ወር መጨረሻ ላይ ወደ ዋይት ሀውስ በተመለሱበት የመጀመሪያ ቀን ቻይና የቲክቶክ ስምምነትን ካላጸደቀች ተጨማሪ የአስመጪ ቀረጦችን እንደሚጥሉ አስፈራርተዋል። ታዋቂው የማህበራዊ ሚዲያ መተግበሪያ በአሜሪካ ብቻ አንድ መቶ ሰባ ሚሊዮን ሰዎች ይጠቀሙታል። በመጀመሪያው የፕሬዝዳንትነት ስልጣን ዘመናቸው ቲክቶክ እንዲታገድ የጠየቁት ዶናልድ ትራምፕ አሁን አካውንት ከፍተው ቪዲዮዎችን መጫን ጀምረዋል። ዶናልድ ትራምፕ ከ15 ሚሊዮን በላይ ተከታዮች ያሏቸው ሲሆን በፕሬዝዳንታዊ ምርጫ ዘመቻው ወቅት በቢሊዮኖች የሚቆጠሩ እይታዎችን አግኝተዋል። አሜሪካ በዚህ ወር ከቻይና በሚገቡ ሁሉም ምርቶች ላይ 20 በመቶ ቀረጥ መጣሏ ይታወሳል። ቤጂንግ የተለያዩ የአሜሪካ የአቪዬሽን የመከላከያና የቴክኖሎጂ ኩባንያዎችን የማይታመኑ ተቋማት ዝርዝር ውስጥ በማስገባት የውጭ ንግድ ላይ ቁጥጥር ማድረግ ላይ አተኩራለች። ቻይና በተቻለ ፍጥነት አሜሪካ ከቤጂንግ ጋር ለውይይት እንድትቀመጥ ጠይቃለች። ቢቢሲ ሲኤንኤን ቢቢሲ፣ አማሪክ፣ ሮይተርስ፣ ዘጋርዲያን የዛሬ ወሬዎቻችን ምንጮቻችን ናቸው። የምናሰማችሁን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዞ በመተማመን ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና ቅጣይ እስከምንገናኝ ሰናይ ጊዜ ይሁንላችሁ።